ሰላም ጤና ይስጥልን ውድ የሀሳብ ሚዲያ ቤተሰቦቻችን፣ እንደምንቆያችሁልን እለቴ የሀሳብ ዴሊ ፕሮግራማችን እንሆ ተጀምሯል። በዛሬ የሀሳብ ሊሊ ፕሮግራማችን እንግዲህ ስድስተኛው የሕዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት በትናንትና ዕለት አምስተኛ ዓመት የስራ ዘመን የሁለቱ ምክር ቤቶች ስብሰባ ተደርጓል። በዚህም ስብሰባ ላይ እንግዲህ ፕሬዚዳንት ታዬ አጽቀሥላሴ ሰፋ ያለ ጉዳዮችን አንስተዋል። ባለፉት ዓመታትና በዘንድሮ በቀጣይ ዓመት ኢትዮጵያ ያቀደቻቸው ያለፈቻቸውን እንከኖች የሰራቻቸውን ትልልቅ ፕሮጀክቶችና ሀገራዊ አንድምታውና በቀጣይ ኢትዮጵያ ምን መስራት አለበት፣ በሀገር ውስጥ፣ በቀጠናው እንዲሁም በዓለም አቀፍ ሁኔታዎች ላይ ሀገራችን ኢትዮጵያ ምን አይነት አስተዋጽኦ ማድረግ አለባት በሚለው ሰፋ ሰፋ ያለ መግለጫውን ሰጥቷል። በዚህም ጋር ተያይዞ እንግዲህ ፕሬዚዳንት አያስ ቀስላሴ ያነሱትን ሀሳቦች በዛሬ የሀሳብ ዴይሊ ፕሮግራማችን እያነሳን እኛም ከዚህ በፊት በሀሳብ ዴይሊ ፕሮግራማችን በተለያዩ ጊዜያቶች ስናነሳቸው የነበሩ ጉዳዮችን ከፕሬዚዳንቱ ሀሳቦች ጋር በማያያዝ ዛሬ ሰፋ ያለ ፕሮግራም ወደ እናንተ የምናደርስ ነው የሚሆነው። በመጀመሪያ ፕሮግራማችን የሚሆነው እንግዲህ ትናንትና ፕሬዚዳንቱ ካነሷቸው ዋነኛና ትልቅ ጉዳዮች አበይት ከሚባሉ ጉዳዮች አንዱ የባህር በር ጉዳይ ነው። ኢትዮጵያ አሁን ላይ የባህር በር የማግኘት እድሏ እየሰፋና ከፍ እያለ መጥቷል። በአለ አቀፍ ደረጃም ቅቡልነትን አግኝተናል ብለዋል። በዚህም እንደሚታወቀው እኛም ባለፉት በሀሳብ ሌሊት ፕሮግራማችን በተለያዩ ጊዜያቶች ኢትዮጵያ የባህር በር ያስፈልጋታል የዲፕሎማሲያዊ እንቅስቃሴዎችና የባህር በር የማግኘት ሂደታችንን በሰፊው ስናነሳና ስንወያይበት ነበረ። ከዚህም ጋር ተያይዞ እንግዲህ ትናንትና ፕሬዚዳንት ታዬ አጽቀሥላሴ እንዳነሱት ከሆነ ኢትዮጵያ የባህር በር የማግኘት እድሏ ከፍ ብሏል። ከጎረቤቶቿ ጋርም ባለን እንቅስቃሴ ሰፋ ያለ ሂደቶችን እየሄድን ነው። ዓለም አቀፍ ቅቡልነትም አግኝተናል። በቀጣይ ጊዜያቶች የባህር በር የማግኘት እድላችን ከፍ ያለ ነውም ብሏል። እንደዚሁም ከዚህ ጋር አያይዘው የባህር ጉዳይ ሲነሳ ኢትዮጵያ በሁለት ባህሮች የምትወሰነች በተለይ ደግሞ የአባይ ወንዝና የቀይ ባህር ጉዳይ ነው ብለዋል። አባይን ሰጥተን አጠናቀናል። በዲፕሎማሲያዊ መንገድ የነበሩብን ጫና ተቋቁመናል። ባለፉት ጊዜያቶች የመስራትና የመቻል አቅማችንን አሳይተናል። በነበሩን ሂደቶች ያሳየነው ትልቅ አስተዋጽኦ ለሀገር ትልቅ ምርታን አመጣው ብለዋል። እንደዚሁም ባለፉት ዓመታት በሀገራችን የተሰሩ የተለያዩ ትልልቅ ፕሮጀክቶችን፣ የማዳበሪያ ፋብሪካ የመገንባት እቅዶችን፣ የጋዝ ፋብሪካ ሰርቶ የማስመረቅ ስራዎችንና ሌሎች የተለያዩ ሀገራዊ ትልልቅ ፕሮጀክቶችን የተሰራበት እውነትን ፕሬዚዳንት አያስ ቀስላሴ ሰፋ ባለ ሁኔታ አንስቶታል። እኛም የፕሬዚዳንቱን ሀሳብ እንጋብዛችሁና ተመልሰ ምንመጣ ይሆናል። የኢትዮጵያ የጂኦ ስትራቴጂያዊ ቁመና በመደርጀት ላይ ይገኛል። ይህ ስትራቴጂያዊ ምርጫ ከታዛቢነት ወደ አጀንዳ ተላሚነት እና ተጽዕኖ ፈጣሪነት ለማሸጋገር አስችሏል። አገራችን በድንበር ተሻጋሪ ሀብቶቿ ፍትሃዊ ተጠቃሚነትን ስትቀበል በዛው ልኬታም አስተማማኝ የባህር በር የማግኘት መብቷን ማረጋገጥ ይኖርባታል። የኢትዮጵያ ህልውና መሰረት በሆኑት በሁለቱ ታላላቅ የውሃ ሀብቶች ዙሪያ መንግስት ያልተቆራረጠ ሰላማዊና ዲፕሎማሲያዊ ጥረቶችን በማድረጋ ይገኛል። እስካሁን በተደረጉ ጥረቶች ሦስት ጉልህ ውጤቶችን ማስመዝገብ ተችሏል። አንደኛው የታላቁ ህዳሴ ግድብ ፕሮጀክት አጋጥመውት የነበሩትን ፈተናዎች በጥበብ በማለፍ ማጠናቀቅና በደመቀ ስነ ስርዓት ማስመረቅ ችለናል። ሁለተኛው አስተማማኝና ዘላቂነት ያለው የባህር በር የማግኘት ጉዳይ ከፍ ወዳለ ደረጃ የተሸጋገረ ሲሆን ይህ ፍትሃዊ ጥያቄያችንም ባለም አቀፍ ማህበረሰብ ዘንድ እያደገ የመጣ ቅቡልነት ማግኘት ችሏል። ሦስተኛው በውጭ ሀገር ለእንግልት እና ለችግር የተጋለጡ ዜጎች በክብር ወደ ሀገር የተመለሱ ሲሆን ለወደፊትም ይኸው ተጠናክሮ የሚቀጥል ይሆናል። በተለያዩ የዓለም ክፍሎች የሚኖሩ ኢትዮጵያውያን በሀገራቸው የልማት ግንባታ ይሳተፉ ዘንድ ጥረቶች ተደርገዋል። ውድ ኢትዮጵያውያን፣ ኢትዮጵያ ሀገራችን ቁልፍ የታሪክ ምዕራፍ ላይ ትገኛለች። ዛሬ የምናከናውናቸው ተግባራት የሀገራችንን የቀጣይ ዘመን እጣ ፋንታ ይወስናሉ። አሁን ያለንበትን ጊዜ በተገቢው ልኬታና ወቅቱ በሚጠይቀው ብልሃት መጠቀም መቻላችን መጻዊው ዘመናችንን አስተማማኝና በታሪክ የሚዘከር እንደሚያደርገው እሙን ነው። መንግስት ይህንን ሲል በሁለት አበይት ምክንያቶች ነው። አንደኛው አገራችን አጋጥሟት የነበረውን የህልውና አደጋና በርካታ ፈተናዎችን ተሻግራ ጠንካራ አገራዊ አቅም ገንብታለች ብሎ ስለሚያምን። ይህ አዲስ አቅም ኢኮኖሚያችንና የፖለቲካ ባህላችንን እየቀየረ እንደሆነ መገንዘብ ይቻላል። ዋና አብነቶቹም አለመግባባቶችም በሰላማዊ መንገድ የመፍታት ልምምድ መጀመራችን ለሀገራዊ መግባባት መደላለል የሚሆን የምክክር መድረክ መፍጠራችን፣ የታላቁን የኢትዮጵያ ህዳሴ ግድብ ግንባታ በተሳካ ሁኔታ ማጠናቀቃችን፣ የአረንጓዴ አሻራ ትልማችን ማስፋፋታችን እንዲሁም ሁለንተናዊ የኢኮኖሚ ማሻሻያዎችን መተግበራችን በጉልህ የሚጠቀሱ ናቸው። ከዚሁ ጎን ለጎን የተፈጥሮ ጋዝ ሀብት የማውጣትና የመጠቀም ስራ ለመጀመሪያ ጊዜ ወደ ትግበራ መግባቱና ሁለተኛው ምዕራፍ የተፈጥሮ ጋዝ ልማት መጀመሩ ሀገራችንን ከማዳበሪያ ግዥ ጥገኝነት በማላቀቅ ለጎረቤት አገራትም የሚተርፍ ግዙፍ የማዳበሪያ ማምረቻ ተቋም ግንባታ መጀመሩ አንድ ሺህ ሜጋዋት የኤሌክትሪክ ኃይል ከጋዝ የማመንጨትና የነዳጅ ማጣሪያ ፋብሪካ የመገንባት ፕሮጀክቶች መጀመራችን በጉልህ የሚጠቀሱ ሲሆኑ፣ እነዚህንና መሰል ታላላቅ ስራዎችን አጠናክረን ተግባራዊ ስናደርጋቸው የሀገራችን እድገትና ብልጽግና የሚታይ የሚዳሰስ እውነታ መሆኑ አይቀሬ ነው። ሁለተኛ ጉዳያችን የሚሆነው በዚህ በሁለቱ ምክር ቤቶች ስብሰባ ላይ ከተነሱ ሀሳቦች እንግዲህ በተለይ ደግሞ ፕሬዚዳንቱ ሲያነሱት የነበረው የኢትዮጵያ የማደግና የከፍ የማለት ሁኔታን ስንመለከት ነበረ። ሀገራችን ካለፉት ዓመታት የተሻለ ለውጥን አመጣለች። በኢኮኖሚ በሌሎችም እምርታዎችን እያመጣች ትገኛለች። የግብርና እድገት የሚታይ ነው። ማኒፋክቸሮቻችን ከጊዜ ወደ ጊዜ እየተስፋፉ ነው። የሀገር እድገትና ብልጽግና ከቀን ወደ ቀን እየጨመረ ነው። ከዚህም ጋር ተያይዞ እንግዲህ በሀገራችን ትልልቅ እንከኑ የሆኑብንን ጉዳዮች እየቀረፍን መጠላል በዘንድሮ በ ስምንት ዓመትም እንግዲህ ኢትዮጵያ ልታሳካቸው ያሰበቻቸውን ትልልቅ እቅዶች ሲያነሱ በሀገር ላይ ያለውን ከፍተኛ የኑሮ ጫና የመቀነስ እነዚህም የኑሮ ጫናዎችን የምንቀንሰው ግብርናችንን በማዛመን ኢንዱስትሪያችንን በማስፋፋትና ከፍተኛ የስራ አጥ ቁጥርን በመቀነስ እንደዚሁም ለሀገር ትልቅ ምርት ያመጣሉ የሚባሉ ትልልቅ ሀገራዊ ፕሮጀክቶችን በመስራት ሀገራችንን በቀጣይ እድገቷን ለማፋጠን ሁላችንም ተባብረን መስራት አለብን። ለዚህ ደግሞ የሀገር እድገትና ብልጽግና የሚመጣው ሁሉም በጋራ ሲሰራ ነው እና ኢትዮጵያ በጋራ እንድትሰራ በጋራ የመልማት እቅዳችን ደግሞ እንዲሳተፍ በ የተለያዩ ጊዜያቶች የጋራ የመስራት ልምዳችንን በማጠናከር ባለፉት ጊዜያቶች የሰራናቸውን በቀጣይም አመታቶች የመድገም እድላችንንና እንቅስቃሴያችንን ማሳየት አለብን ብለዋል። ከዚህ ጋር ተያይዞ እንግዲህ ስለ ኢትዮጵያ እድገታ ባለፉት አመታት ስላመጣቻቸውና በዘንድሮ ስለታዩ ትልልቅ ምርቶች እንደዚሁም የሀገር ብልጽግና ሀገር ደግሞ በቀጣይ ጊዜያቶች ልሰራቸው ስላሰበቻቸው የህዝብን እና የኑሮን ጫና ከመቀነስ አንጻር እንደዚሁም የስራ አጥ ቁጥርን ከመቀነስ አንጻር ፕሬዚዳንት አያስቀስላሴ ያነሱልን ሀሳብ አለ እሱንም ሰምተን የምንመለስ ይሆናል። መንግስት ባለፉት ዓመታት ጠንካራ የፊስክል እና የገንዘብ ፖሊሲዎችን ተግባራዊ በማድረግ ምርትና ምርታማነትን በማሳደግ የዋጋ ግሽበት እንዲቀንስ ጉልህ ጥረት አድርጓል። በዚህ ዓመት ይህ ጥረት ተጠናክሮ የዋጋ ግሽበቱ ወደ ነጠላ አሃዝ እንዲወርድ ይደረጋል። ምርታማነትን በማሳደግ አቅርቦትን በማሻሻል የዋጋ ግሽበትን ትንተና አቅምን በማዳበር የግብይት ስርዓቱን በማዛመን እንዲሁም በከተማን ግብርና በሌማት ትሩፋት በስንዴ ልማትና በኢንዱስትሪ የማምረት አቅም የተገኙ ውጤቶችን በማስጠበቅ የዜጎች የኑሮ ጫና ለማቃለል ይሰራል። ከዚህ በተጨማሪም ዘላቂ በቂና ጥራት ያለው የስራ ዕድል መፍጠር የመንግስት ተቀዳሚ ተግባር ይሆናል። በድጋፍና በሴፍቲኔት የሚኖሩ ዜጎች ወደ ምርታማነት እንዲሸጋገሩ ይደረጋል። ከፍተኛ የስራ ዕድል የመፍጠር አቅም ያላቸው ዘርፎችን በመለየትና በመደገፍ በርከት ያላሉ ዜጎች በአገር ውስጥ እንዲሁም በውጭ አገራትን ጭምር የስራ ዕድል ይፈጠራል። የግብርናው የልማት ዘርፍ ሁለንተናዊ ብልጽግናን ለማረጋገጥ ወሳኝ መሆኑን መንግስት በእጅጉ ያምናል። በያዝነው ዓመትም ግብርናው ከባህላዊ አመራረት ከፍ ብሎ በቴክኖሎጂ በፋይናንስ አቅርቦት እና በክህሎት ልማት እንዲደገፍ ልዩ ትኩረት በመስጠት የስድስት ነጥብ ስምንት በመቶ እድገት እንዲያስመዝግብ ይደረጋል። የምግብ ዋስትናን ከማረጋገጥ ባሻገር የምግብ ለዋላዊነታችንን የምናጸናበትም ዘመንም ይሆናል። የመስኖ አቅማችንን በማጎልበት ግብርናችን የዝናብ ጥገኝነቱ እንዲቀንስ ይደረጋል። የግብርና ግብአቶች በአገር ውስጥ ማምረት በተለይም የተጀመረውን የማዳበሪያ ፋብሪካ ግንባታ ማፋጠን ዋና የትኩረት አቅጣጫዎች ይሆናሉ። ይህ አገራዊ የዘመናት መሻት እውን እንዲሆን በቅርቡ የመሰረት ድንጋይ መጣሉ ለኢትዮጵያ ታላቅ ብስራት ሲሆን ይህንኑ ራዕይ ወደሚታይ እና የሚጨመጥ

ፈጣን እና ጥራት ያለው የኢንዱስትሪ ልማት ለማረጋገጥ በትኩረት ይሰራል ለግሉ ዘርፍ ምቹ ሁኔታ መፍጠር በኢንዱስትሪው ዘርፍ ጉልህ ተሳትፎ እንዲኖረው ይደረጋል የሀገር ውስጥ ባለሀብቶች በዘርፉ እንዲሰማሩ የኢንቨስትመንት የምርት ማሳደግ የገበያ ማፈላለግ እና የቴክኖሎጂ ድጋፎች በስፋት እንዲቀርቡ ይደረጋል በያዝነው ዓመት ለዘርፉ እድገት ወሳኝ ለሆኑት የሰለጠነ የሰው ኃይልና እውቀት እንዲሁም ከፍተኛ ካፒታል ለሚጠይቁ አምራች ኢንዱስትሪዎች ትኩረት ይሰጣል። መንግስት በኢትዮጵያ ታምርት ንቅናቄ አማካኝነት ከውጭ የሚገቡ የካፒታልና ወሳኝ ሸቀጦችን በመተካት በሀገራችን ውስጥ እንዲመረቱ ተፈላጊውን ድጋፍ ይሰጣል። የኢንዱስትሪ ፓርኮችን በሙሉ አቅማቸው ወደ ምርት እንዲገቡ በማድረግ የውጭ ቀጥተኛ ኢንቨስትመንት ቁልፍ ሚና እንዲኖረው ይደረጋል። ለአምራች ዘርፍ በቂና ቀጣይነት ያለው ብድርና የስራ ወረት ለማቅረብ ሰፋ ያሉ ስራዎች ይከናወናሉ። ሌላው ጉዳያችን የሚሆነው እንግዲህ ፕሬዚዳንቱ በትናንትናው ዕለት ያነሷቸው ትልልቅ ነጥቦች አሉ። በአራት ነጥብ ያስቀመጡት ዋና ዋና ጉዳዮች አሉ። ከእነዚህም ውስጥ የመጀመሪያው ጉዳይ እንግዲህ የሀገርን ሉዓላዊነት ማስጠበቅ ነው። ሉዓላዊነት ሲባል የሀገርን ዳር ድንበር እንደዚሁም የዜጎችን ሰላምና ደህንነት ማስጠበቅ ነው። በሀገራችን ያሉ ግጭቶችን በመፍታት ወደ ሰላምና ድርድር በመምጣት የሀገራችን ሰላምና ደህንነትን መጠበቅ፣ እንደዚሁም ደግሞ ከጎረቤቶቻችን ጋር ያለንን ሰላምና ደህንነት በማፋጠን የቀጠናውን ሰላምና መረጋጋት፣ እንደዚሁም የተለያዩ ሁነቶችን በመጨመር የሀገርን ሉዓላዊነት መጠበቅ በሚል የሚለው ነው። ሌላ ሁለተኛ ጉዳያቸው ካነሱት ሀሳብ ኢትዮጵያ የሁለት ባህር ባለቤት ነች እንዳሉትም የቀይ ባህርና የሕዳሴ ግድብን ሰፊ የዲፕሎማሲያዊ እንቅስቃሴ በትልቁ ማስኬድ። ከዚህ በፊት የተንቀሳቀስናቸው ትልልቅ የሚባሉ የዲፕሎማሲያዊ እንቅስቃሴዎች ነበሩን። አሁን ላይ ደግሞ እየሄድንባቸው ያሉ እንቅስቃሴዎች በዚሁ መቀጠልና መጨመር አለባቸው። በሕዳሴ ግድብ ያሳየነውን የዲፕሎማሲ እንቅስቃሴ በቀይ ባህርም አሳይተን ሀገራችንን ማሳደግና ሀገራችንን ከፍ ወዳለ ደረጃ ማድረስ ስለሚጠበቅ በሁለቱ ባህሮች ጉዳይ ከፍተኛ ሰላማዊና ዓለም አቀፋዊ ዲፕሎማሲያዊ እንቅስቃሴዎችን መሄድ ነው ብለዋል። ሌላው ሶስተኛው እንግዲህ የጎረቤት ሀገራቶችን ጉዳይ ሲሆን ከጎረቤቶቻችን ጋር በሰላምና ደህንነት ሰጠው መቀበል በሚባለው መር እንደዚሁም በጋራ መልማትና በማደግ የጎረቤት ዲፕሎማሲን ማጠንቀር፣ ከጎረቤቶቻችን ጋር ያለን የዲፕሎማሲ እንቅስቃሴ በመጨመር እኛ አድገን ጎረቤቶቻችንም እንዲያድጉ፣ እኛ የሌለንን ከጎረቤቶቻችን በመቀበል የጋራ እድገታችንን ማፋጠን ነው ብለዋል። ሌላው አራተኛውና የመጨረሻ ጉዳይ አሁን ዓለም ካለችበት የፖለቲካ ውጥረት አንጻር በሀገራችንም የሚታዩ የፖለቲካ ውጥረቶች አሉ። ነገር ግን እነዚህ ውጥረቶች ዓለም አቀፍ እውነቶች ላይ ኢትዮጵያ በምን ያህል ደረጃ መሳተፍ አለባት። ከዚህ በፊት እንግዲህ በተለያዩ ዓለም አቀፍ እንቅስቃሴዎች ኢትዮጵያ ትሳተፋለች በተባበሩ መንግስታት ድርጅት ስብሰባ ላይ እንደዚሁም በብሪክስና በተለያዩ ዓለም አቀፍ እንቅስቃሴዎች ስትሳተፍ ነበረ። ከእነዚህ ጋር ተያይዞ ኢትዮጵያ በቀጣይ ዓመትም እንግዲህ ባሏት ጊዜያቶች እነዚህን እንቅስቃሴዎች መቀጠል አለባት። ዓለም ላይ ያለንን ተጽዕኖ ከፍ ማድረግ አለብን። እንቅስቃሴዎቻችንን ከፍ ማድረግን ቁጥር በዓለም አቀፍ ደረጃ ተሰሚነታችን ነው። የኛም ብቻ ሳይሆን የአፍሪካንን እድገትና የአፍሪካን በአለም አቀፍ ደረጃ ተሰሚነት ለማምጣት የዓለም አቀፍ ዲፕሎማሲያዊ እንቅስቃሴ ላይ በሰፊ መስራት አለብን። እነዚህም ከምንሰራቸው ትልልቅ ሀገራዊ ፕሮጀክቶችና እቅዶች ናቸው ሲሉ ገልጸዋል። ፕሬዚዳንቱ እንግዲህ በዚህ ስብሰባ ላይ በተለያዩ ጉዳዮች በሀገራችን በተለይ ደግሞ በአሁን ባሉ ሁኔታዎችና በቀጣይ በሀገራችን ሊሰሩ ስለታሰቡ ትልልቅ ፕሮጀክቶች ሰፋ ያለ ሀሳባቸውን ሲሰጡ ነበረ። እነዚህን ፕሬዚዳንቱ በጉዳዩ ላይ ያነሷቸውን ሀሳብ መራርጠን ወደ እናንተ የምናደርስ ነው የሚሆነው የመጀመሪያው ዜጋን ማዕከል ያደረገ ብሔራዊ ደህንነትን የማረጋገጥ ጉዳይ ነው። ብሔራዊ ደህንነት የሀገራችንን ዳር ድንበር ማስከበር ብቻ ሳይሆን የዜጎችን ደህንነትና ክብርን ማስጠበቅ ይጨምራል። በማናቸውም ቦታ የሚገኙ ዜጎቻችን ደህንነትና ክብር የሀገራዊ ደህንነት ጉዳያችን ነው። በመሆኑም ሕገወጥ ፍልሰትን መቆጣጠር ዜጎች በህጋዊ መንገድ መብታቸው ተጠብቆ እንዲንቀሳቀሱና የስራ ዕድል ተጠቃሚነታቸው እንዲረጋገጥ ማድረግ በሚኖሩበት እና በሚሰሩባቸው አገራት መብታቸው ማስከበር ዋና ትኩረት የሚሰጠው ተግባር ይሆናል። ባልተመቻቸ የስራ ሁኔታ ውስጥ የነበሩትን ዜጎች ወደ ሀገራቸው እንዲመለሱ የማድረግ ስራም በቀጣይነትም ተጠናክሮ የሚቀጥል ይሆናል። ሁለተኛው ኢትዮጵያ በአባይና በቀይ ባህር መካከል የምትገኝ ሀገር ነች። እጣ ፋንታዋና መጻኢ ዕድሏም ከሁለቱ ውሃዎች ጋር በእጅጉ የተቀራኘ ነው። ይሁን እንጂ ኢትዮጵያ ፍትህን ባልተከተለ መንገድ እና ህዝብን ባላማከልና ባላሳተፈ አግባብ ተገልላ ቆይታለች። ኢትዮጵያ ወደ እነዚህ ውሃዎች እንድትመለስና ፍትሐዊ የልማት ተጠቃሚ እንድትሆን መንግስት በመስራት ላይ ይገኛል። ከሶስት አሰርተ ዓመታት በኋላ የባህር በር ጉዳይ ዓለም አቀፍ የመነጋገሪያ ሀሳብም ማድረግ ተችሏል። በቀጣይነትም የቀጠናችንን የጋራ የመልማት ፍላጎት ያገናዘበ ትብብርና ትስስርን ለማጠናከር ዲፕሎማሲያዊና ሰላማዊ ጥረቶች ይደረጋሉ። መንግስት ፍትሐዊና አስተማማኝ የባህር በር ለማግኘት ከቀጠናው ሀገራት ጋር በዲፕሎማሲያዊና በሰላማዊ መንገድ ይሰራል። በአባይ ወንዝም ላይ የጋራ መተባበርና መተማመን እንዲዳብር የአባይ ተፋሰስ ሀገራትን ጠቃሚ የሚያደርጉ ተግባራትን ያከናውናል፣ በንቃትም ይሳተፋል። ሶስተኛው መንግስት በውጭ ጉዳይ ፖሊሲው ቅድሚያ ለጎረቤት የሚለውን መርህ አጠናክሮ ይቀጥላል። ባለፉት ዓመታት ከጎረቤት ሀገራት ጋር ዘርፈ ብዙ ትብብር ለማድረግ ጥረት ተደርጓል። በጎረቤት አገር ጋር ግጭት እንዳይፈጠርና ችግሮችም በመልካም ጉርብትና መርህና በሰላማዊ መንገድ እንዲፈቱ ጥረቶች ሲደረጉ ቆይተዋል። ቀጠናዊ ትስስርን የሚያጠናክሩ የመሠረተ ልማት ሥራዎችም ተከናውነዋል። በቀጣይነትም ኢኮኖሚያዊ ትብብርን የሚያጎልብቱ የመሰረተ ልማት ዝርጋታና የንግድ ልውውጥ እንዲጠናከሩ ይደረጋል። በዚህ ረገድ መንግስት የጀመራቸውን ትብብሮች አጠናክሮ ይቀጥላል። በአካባቢያችን ሰላምን ለማረጋገጥ አለመግባባቶችን በዲፕሎማሲ መንገድ ለመፍጠር ለመፍታት አበክሮ ይሰራል። አራተኛው መንግስት በዓለም አቀፍ የኃይል አሰላለፎች ውስጥ ሚዛኑን በመጠበቅ ትብብርና የጋራ ተጠቃሚነትን ለማስፈንና ለማስፋት ይተጋል መንግስት በአለም መድረኮች የኢትዮጵያ ተሳትፎና ተደማጭነት እንዲያድግ የጋራ ተጠቃሚነት እንዲጎለበት በአለም ወሳኝ ጉዳዮች ላይ አገራችን ጉልህ ሚና እንዲኖራት በትኩረት ይሰራል ለዚህም አስፈላጊውን ተቋማዊ ጥንካሬ ፖሊሲና አቅጣጫዎች ተግባራዊ ይደረጋሉ። በመጨረሻም ባለፉት የለውጥ ዓመታት የኢትዮጵያ መንግስት በርካታ ፈተናዎች ውስጥ እያለፈ በላቀ ትጋት ፈርጀ ብዙና አመርቂ ውጤት ማስገብ መዝገብ ይችሏል። እነዚህ ውጤቶችም የሀገራችንን የፖለቲካ ኢኮኖሚና ጂኦ ስትራቴጂያዊ ቁመና በማሻሻል የቀደመው የታዛቢነት ታሪክ ማብቂያ አዲስ የታሪክ ምዕራፍ መክፈቻ እና የኢትዮጵያ ማንሰራራት ብስራት ይሆናሉ። በቀጣይ ዓመታትም እነዚህን ስኬቶች በማጎልበትና በማስፋት የኢትዮጵያ መነቃቃትና እድገት ወደማይቀለበስበት ምዕራፍ እንዲሸጋገር፣ አገራችንም በአፍሪካ የብልጽግና ተምሳሌት እንድትሆን መንግስት አበክሮ ይሰራል። በያዝነው ዓመት በሀገራችን የሚካሄደው ሰባተኛ ሀገራዊ ምርጫ ፍትሐዊ፣ ሰላማዊ፣ ዲሞክራሲያዊ እና በኢትዮጵያውያን ዘንድ ተአማኒ የሆን ዘንድ መንግስት በኃላፊነት ይሰራል። መላው የሀገራችን ህዝብ ኢትዮጵያ ያቀደቻቸውና የጀመረቻቸውን ግዙፍ የለውጥ እርምጃዎች አበርትቶ እንዲደግፍና በትጋት እንዲሳተፍ ጥሬን እያቀረብኩ የኢትዮጵያ ወዳጆችና የብልጽግና አጋሮችም ከኢትዮጵያ መንግስትና ህዝብ ጎን በመቆም የዚሁ ስኬት ሁነኛ አጋዥ እንዲሆኑ ጥሬን አስተላልፋለሁ። እኔ እዚህ ጋር በቃሁ። እንግዲህ በትናንትና ዕለት የተካሄደው የሁለቱ ምክር ቤቶች ስብሰባ ላይ ፕሬዚዳንት አጽቀሥላሴ እያነሷቸውን ዋን ዋና ሐሳቦች ወደ እናንተ ስናደርስ ቆየን። እኔ እዚህ ጋር አበቃው። በቀጣይ ቀን በሌላ ፕሮግራም እስከምንገናኝ ቸር ቆዩ። እንዴት አሉ? ይህ ሐሳብ ሚዲያ ነው። አብረውን ቢሰሩ ደስ ይለናል። በእኛ በኩል ለሰፊው ተደራሽነታችን እንዲተዋወቅ የሚፈልጉ ትምህርትና አገልግሎት አለዎት? ጥራቱን በጠበቀ ፕሮዳክሽን የልብሆትን በሚያደርስ መልእክት አጅበን እናስተዋውቅለ! በ0995 068772 ወይንም በ0111 250310 ይደውሉልን። ኑ አብረን እንስራ። ሐሳብ ሚዲያ፣ ሁሉም ነገር ከሐሳብ ይጀምራል።